መሪዎች ሕዝባቸውን በማስተባበር ለአስተማማኝ ሰላም መስፈን መስራት እንደሚገባ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሑሴን ተናገሩ። በምስራቅ ጎጃም ዞን ከፍተኛ የስራ ኃላፊዎች በተገኙበት በመርጦ ለማርያም ከተማና ከእነብሴ ሳር ምድር ነዋሪዎች ጋር ውይይት ተደርገዋል። አክልሉም ተስናውት በምስራቅ ጎጃም ዞን በተለያዩ አካባቢዎች ዘካሪ መካሪ፣ የሀገር ሽማግሌና የሃይማኖት አባት ለዘላቂ ልማት በሚል መሪ መልእክት ከነዋሪዎች ጋር የሚደረገው ውይይት ቀጥሎ ከፍተኛ የክልሉ የስራ ኃላፊዎች በተገኙበት ከመርጦ ለማርያም ከተማ አስተዳደርና ከእነብሴ ሳር ምድር ወረዳ ነዋሪዎች ጋር ውይይት ተደርጓል። በመድረኩም ነዋሪዎቹ ሰላማችንን በጋራ ጥረት ለመመለስ እንስራ ብለዋል። የወጡ ወንድሞቻችንን፣ እህቶቻችንን ለመመለስ ከዚሁ ከመድረክ ጀምረን አጀንዳ ይዘን እናዝማማ። ሰላሙን ፍለጋ ነው የመጣችሁ። እኛም ሰላም ጠምቶናል። ይብቃ መሞት፣ ይብቃ መተላለቅ። ልጆች አጣን። በዚህ ወቅት እኛ ሕይወታችንን ለማስረዘም እየለፋን ሌሎች ደግሞ ሊከብሩ ፎቅ ሊሰሩ መኪና ሊገዙ የሚለፉ ሰዎች አሉ። መንግሥት ለሰላም የዘረጋውን እጅ እንዳያጥፍ የጠየቁት ተወያዮቹ የሃይማኖት አባቶችና የሀገር ሽማግሌዎችም በተደራጀ መልኩ የድርሻችንን ልንወጣ ይገባል ብለዋል። ለሀገራችን ለወንዛችን ብለን ለእውነት ብለን አገራችንን የነበረችበት እናድርስና ለልጆቻችን እናስረክባቸው። የሰላም ድርድሩ ተጠናክሮ እንዲቀጥል እንፈልጋለን። ለሰላሙ ደከመኝ ሰረቸኝ ሳንል እንቅልፍ ሳይኖረን ይህን ነገር ቀጣይ እንዴት እናምጣው የሚለውን እርስ በርስ እየተመካከል ማሰሪያ ብጅታችሁን እንድትተዱ ለመጠየቅ ፈልጌ ነው። አውርተን የሚነሄር ከሆነ ለሀገራችን ሰላም የሚመጣ አይመስለኝም። ሁላችንም በጋራ ሆነን ሀገራችንን፣ ሰዎችንም ደግሞ አንጥተን ወደ ሰላሙ እንዲገቡ ማድረግ ነው ያለብን። በአካባቢው የሚንቀሳቀሰው የሀገር መከላከያ ሰራዊት እዛዛዥ ሜጀር ጄኔራል ብርሃኑ ጥላውን ጠላት የሚጠነክረው የውስጥ አንድነት ሲጠፋ በመሆኑ ለሰላም መስፈን በቁርጠኝነት መስራት እንደሚገባ አመላክተዋል። በፊት ተሳስተናል። ወጀብ የሆነ ፖለቲካ አስገብቶን ነበር። አሁን ግን በቃ ራሳችን ነው እየበላን ያለው እና ከዚህ መውጣት አለብን የሚለው መንፈስ ትክክለኛ። ስለዚህ ከአሁን በኋላ እንደ እንደዚህ አይነት መድረኮች ብቻ እየተፈጠሩ ሳይሆን ወደ አክሽን መግባት አለብን። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሑሴን ተወያዮች ለችግሮች የመፍትሄ ሀሳቦችን በግልጽነት ማንሳታቸው ከገባንበት የሰላም ጦት ለመውጣት የሚያግዝ ነው ብለዋል። ከገባንበት ችግር ለመውጣት አንድ እርምጃ ወደፊት የተራመደ ህዝብና ማህበረሰብ እዚህ መርጦረ ማርያም አካባቢ እንዳለ ማሳያ ናቸው። ህዝብ ደግሞ የሰላም ችግር ያስከተለውን ጉዳትና የችግሩን ምንነት በግልጽ ሲናገር እና በሀቀኝነት ሲናገር ሰላም እንዲረጋገጥ አንድ እርምጃ ወይም ሁለት እርምጃ ወደፊት የተጓዘ ህዝብ በሚኖር ጊዜ ለመንግስትና በመንግስት ውስጥ ያሉ ጸጥታን ለሚያስከብሩ ሀይሎች የተሻለ መደላደል የፈጠረ መድረክ ስለሆነ ለነበራችሁ ተሳትፎ፣ ለሰጣችሁን የሀሳብ ብስለት በራሴና በአማራ ክልል በአማራ ብሔራዊ ክልላዊ መንግስት ስም ላመሰግናችሁ እወዳለሁ። ህዝብን በማደራጀት ለዘላቂ ሰላም መስራት እንደሚገባም ነው ያሳሰቡት። ከመርጦ ለማሪም እሴትና ተፈጥሮ ጋር የተስማማ ከማህበረሰቡ አብሮነት ላይ ጋር ላይ የተገነባ ሰላም እንዲመጣ ስራ መስራት ያስፈልጋል። ያ ማለት የሽማግሌ አደረጃጀት፣ የሃይማኖት አባት አደረጃጀት፣ የወጣት አደረጃጀት ዛሬ በተገዩ መንገድ አላደረጃችሁ አደራጅ መሪ የለም። ያለውን ህዝብ የእነሱ ሀሳብ ሊፈታ የሚችል በተገቢው መንገድ መስራት ያስፈልጋል።